ሰበር ዜና የአሜሪካ ጦር ወደ ኢራን እየገሰገሰ ነው። ሚሳኤል ተሸካሚ መርከቦች፣ ኤፍ 15 ኤክስ ጀቶችና እግረኛ ወታደሮች ወደ መካከለኛው ምስራቅ እያቀኑ ነው። ኢራን በአቅራቢያዋ ያሉ የአሜሪካ ጦር ቤዞችን ልትመታ ትችላለች መባሉን ተከትሎ ሚሳኤል ተሸካሚ መርከቦችን ጨምሮ የአሜሪካ ጦር ወደ ኢራን መገስገስ ጀምረዋል። ባለፉት ቀናት ሲፎክሩ የነበሩት ዶናልድ ትራምፕ ወደ ጦርነቱ ሊገቡበት ይመስላል። የኢራኗ አያቶላ ግን እጅ አንሰጥም ብለዋል። ይህ በእንዲህ እንዳለ የእስራኤል የሚሳኤል መከላከያ እየተሟጠጠ ነው ሲል ወል ስትሪት ጆርናል በፊት ገጹ አስነብቧል። ጉዳዩን የተመለከተ ዝርዝር መረጃ አለን። በእስራኤል ኢራን ጦርነት ግርግር መሃል አራት ኪሎ የሚያበሳጭ መረጃ ከወደ መቀሌ እየተሰማ ነው። መካከለኛው ምስራቅ ጦርነት የጋረዳቸው በርካታ ፖለቲካዊ እንቅስቃሴዎች በኢትዮጵያ እየተደረጉ ነው። በተለይም በትግራይ የህዋ ሰዎች አደገኛና ግጭት ጫሪ ጉዳዮች ላይ እየተሳተፉ ነው። ጀኔራል ታደሰ ወረደ በአራት ኪሎ መሾማቸውን ዘንግተው ትግራይ መንግስት አልባነች ሲሉ ተደምጠዋል። ከባድ መስዋዕት ከከፈልን በኋላም ትግራይ ይበልጥ እየተዳከመች ነው ብለዋል። ለዋላዊ ግዛቶች የማይመለሱ ከሆነ ሲሉ ጠንካራ ሀሳብ ሰንዝረዋል። ለአራት ኪሎ የተላከነው የተባለው የጀነራል ታደሰ ወረደ ንግግር ምን ይዟል የሚለውን በዘገባችን አካተናል። ኢሳያስ አፈወርቂ በአንድ ዓለም አቀፍ ተቋም ተከሰሱ። ተቋሙ በኤርትራ የሚፈጸሙ የመብት ጥሰቶችን ያጋለጠ ሲሆን ኢሳያስ አፈወርቂ አምባገነን መሪ መሆናቸውን አመላክተዋል። ጉዳዩን የተመለከተ ዝርዝር መረጃ አለን። ከኦሮሚያ ክልል ተፈናቅለው ወሎ የተጠለሉ ዜጎች የድረሱልን ጥሪ አቅርበዋል። መንግስት ያሉበትን ሰቆ አስተቃይቶ መፍትሔ እንዲሰጣቸው ተማጽነዋል። እንመለስበታለን። ጤና ይስጥልን፣ ውድ አንድ አፍታ ሚድያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ከአንድ አፍታ። ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በእስራኤል ኢራን ጦርነት ግርግር መሀል 4 ኪሎ የሚያበሳጭ መረጃ ከወደ መቀሌ እየተሰማ ነው። የመካከለኛው ምስራቅ ጦርነት የጋረዳቸው በርካታ ፖለቲካዊ እንቅስቃሴዎች በኢትዮጵያ እየተደረጉ ነው። በተለይም በትግራይ የህወሓት ሰዎች አደገኛና ግጭት ጫሪ ጉዳዮች ላይ እየተሳተፉ ነው። ጀኔራል ታደሰ ወረደ በአራት ኪሎ መሾማቸውን ዘንግተው ትግራይ መንግስት አልባ ነች ሲሉ ተደምጠዋል። ከባድ መስዋዕትነት ከከፈልን በኋላም ትግራይ ይበልጥ እየተዳከመች ነው ብለዋል። ሉዓላዊ ግዛቶች የማይመለሱ ከሆነ ሲሉ ጠንካራ ሀሳብ ሰንዝረዋል። ታደሰ ትግራይ መንግስት አልባ ሆናለች ያሉት በጌታቸው ረዳ አስተዳደር ላይ መፈንቅለ መንግስት በፈጸሙት በህዋት ጀኔራሎች ፊት ነው። ጀኔራሉ በርካታ የህዋት ጦር አዛዦች በተሰበሰቡበት የአክሱም መድረክ ላይ ትግራይ እየተዳከመች መሆኑን ጠቁመዋል። እንድትዳከም ያደረጋት ደግሞ ጀኔራሉ ከባድ መስዋዕትነት አስከፍሏል ካሉት ጦርነት በኋላም የተረጋጋ መንግስት መመስረት ባለመቻሏ መሆኑን አመላክተዋል። ፕሪቶሪያው ስምምነት በኋላ ጊዜያዊ መንግስት ቢመሰረትም የተረጋጋ መሆን አልቻለም ሲሉም ተደምጠዋል። አሁን ባለው ሁኔታ መንግስት አልባንን ማለት ይቻላል በማለት ከጌታቸው ረዳ የተቀበሉትን አለመረጋጋት መቀልበስ አለመቻላቸውን አሳውቀዋል። ጀኔራሉ በአክሱሙ መድረክ ንግግራቸው የትግራይ ሉዓላዊነትን ለማረጋገጥ ሁሉም የትግራይ ኃይሎች እንዲተባበሩ ጥሪ አቅርበዋል። በፕሪትሮ ስምምነትም ይሁን በሌላ በማንኛውም አማራጭ የትግራይ ሉዓላዊ ግዛት ማስመለስ ቀዳሚ ጉዳይ ነው ብለዋል። የጀኔራሉ አገላለጽ በአማራ ኃይሎች እጅ የሚገኙ አወዛጋቢ አካባቢዎችን ለማስመለስ የኃይል አማራጭ ሊኖር እንደሚችል ያመላክታል። በትግራይ ኃይሎች በኩል እንደ ወልቃይት ጠለምትና ራያ ያሉ አካባቢዎችን ለማስመለስ በሰላማዊ መንገድ ካልተቻለ የኃይል አማራጭ እንደሚጠቀሙ ሲናገሩ ይደምጣሉ። የፌዴራል መንግስት አወዛጋቢ አካባቢዎችን ከአማራ ኃይሎች እጅ ፈልቆ እንዲያስረክባቸው በተደጋጋሚ ጠይቀዋል። ይሁን እንጂ የፌዴራል መንግስት አወዛጋቢ ቦታዎችን በገለልተኛ አስተዳደር ለማቆየት ፍላጎት ማሳየቱ አላስማማቸውም። በዚሁ ምክንያት አሁን አሁን ጄኔራል ታደሰ ወረደን ጨምሮ በኃይል አማራጭም ቢሆን አካባቢዎች ስለመቆጣጠር በአደባባይ እየተናገሩ ነው። በአማራ ኃይሎች በኩል ዋጋ የከፈልንበትን የማንነት ትግል ውጤት አሳልፈን አንሰጥም እያሉ ነው። በተለይም በውልቃይት በኩል ከትግራይ የሚሆን ከፌዴራል መንግስት አስተዳደር ለማፍረስና ወደ ትግራይ ለመጠቅለል የሚደረግ እንቅስቃሴን በኃይል ጭምር ለመመከት በግልጽ እየተዘጋጁ ነው። የአሜሪካ ጦር ወደ ኢራን እየገሰገሰ ነው። ሚሳኤል ተሸካሚ መርከቦች ኤፍ 15 ኤክስ ጀቶች እና እግረኛ ወታደሮች ወደ መካከለኛው ምስራቅ እያቀኑ ነው። ኢራን በአቅራቢያዋ ያሉ የአሜሪካ ጦር ቤዞችን ልትመታ ትችላለች መባሉን ተከትሎ ሚሳኤል ተሸካሚ መርከቦችን ጨምሮ የአሜሪካ ጦር ወደ ኢራን መገስገስ ጀምረዋል። ባለፉት ቀናት ሲፎክሩ የነበሩት ዶናልድ ትራምፕ ወደ ጦርነቱ ሊገቡበት ይመስላል። የኢራኑ አያቶላ ግን እጅ አንሰጥም ብለዋል። ይህ በእንዲህ እንዳለ የእስራኤል የሚሳኤል መከላከያ እየተሟጠጠ ነው ሲል ዎል ስትሪት ጆርናል በፊት ገጹ አስነብቧል። እስራኤል በኢራን ላይ የጀመረችው ጥቃት ስድስተኛ ቀኑን ይዟል። ኢራን ባጸፈው ሚሳይሎችን ወደ እስራኤል እያስወነጨፈች ትገኛለች። በርካታ ንጹሐን ተገድለዋል። አሁን ደግሞ ጦርነቱ የመስፋፋት አዝማሚያ እያሳየ ሲሆን፣ ፈራተባ እያሉ የሚገኙት ትራምፕ ወደ ጦርነቱ እየተሳቡ ነው። ስፑትኒክ ዛሬ ባወጣው ዘገባም የአሜሪካ ጦር ወደ ኢራን እየገሰገሰ ነው ብሏል። ሚሳኤል ተሸካሚ መርከቦች፣ ጀቶችና እግረኛ የአሜሪካ ወታደሮች ናቸው ወደ ስፍራው እየገሰገሱ ያሉት። ምክንያቱ ደግሞ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ቤዞች ላይ ጥቃት ልትፈጽም ትችላለች በሚል ነው። ኢራን ወደ አሜሪካ ቤዞች ጥቃት ከፈጸመች፣ አሜሪካ በይፋ ወደ ጦርነቱ ልትገባ ትችላለች። ዛሬ በኢራን ብሔራዊ ቴሌቪዥን ቀርበው ሰፊ ንግግር ያደረጉት አያቶላ ካሚኒ ግን አሜሪካ ወደ ጦርነቱ ከገባች ከባድ ኪሳራ ይደርስባታል እኛም እጅ አንሰጥም ሲሉ ቆም ጨ ያለ ንግግር አሰምተዋል። አያቶላህ በንግግራቸውም ህዝቧን ታሪኳን የሚያውቁ ብልህ ሰዎች ይችን አገር በዛቻ ቋንቋ በፍጹም አይናገሯትም ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ብለዋል አያቶላ ካሚኒ ይህንን ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን መሪዎች ባስተላለፉት መልእክት ያለምንም አወላውል እጅ መስጠት አለባቸው በማለት መናገራቸውን ተከትሎ ነው አያቶላ ካሚኒ የአሜሪካ ወታደራዊ እርምጃ በማይጠገን ጉዳት ምላሽ እንደሚሰጠው ነው በዚሁ በቴሌቪዥን በተላለፈ መልእክታቸው የገለጽ ገለጹት የቴሌቪዥን አቅራቢ አማካይነት በተላለፈ መልእክታቸው ማንኛውም አይነት የአሜሪካ ወታደራዊ ጣልቃ ገብነት በማይጠገን ጉዳት ምላሽ እንደምንሰጥ ጥርጣሬ አይገባችሁ ብለዋል። ጠቅላይ መሪው ኢራን በግዳጅ የተጫነባትን ሰላምም ሆነ ጦርነት አትቀበልም ሲሉ አጽንኦት ሰጠዋል። ዶናልድ ትራምፕ ጠቅላይ መሪ እየተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን። እሱ ቀላል ኢላማ ነው። ግን እዚያ መሆናቸው መልካም ነው። ቢያንስ እሱን አንገድለውም፣ ቢያንስ ላሁኑ ሲሉ በማኅበራዊ ሚዲያ ገጻቸው ላይ አጋርተዋል። ይህ በእንዲህ እንዳለ እስራኤል አሁን ባለችበት ሁኔታ የኢራንን ባለስቲክ ሚሳይሎች መትታ መጣል የምትችለው ለተጨማሪ አስር ወይም 12 ቀናት ነው። ከዛ በኋላ ግን የጦር መሳሪያዎቿን መቆጠብ መጀመር ይኖርባታል ሲል ዋሽንግተን ፖስት በወጣው ትንታኔ አስታውቋል። ይህ ትንታኔ ኢራን ለምን ትናንሽ ነገር ግን ተከታታይ የሚሳይል ጥቃቶችን እንደምትሰነዝር ሊያብራራ ይችላል። ኢራን የእስራኤል ውድ የመከላከያ ስርዓቶች ለማሟጠጥ ሆን ብላ ጊዜ ያለፈባቸውን ወይንም አነስተኛ ኃይል ያላቸውን ሚሳይሎች እየተጠቀመች ሊሆን ይችላል። ይህ ስልት ዋና ዋናዎቹና ባዶቹ ሚሳይሎች ወደፊት ለሚሰነዘረው ጥቃት መንገድ ለመጥረግ የታለመ የማሟጠት ጦርነት በመባል ይታወቃል። በአብዛኞቹ አጋጣሚዎች ከ3 እስከ 5 የሚደርሱ የኢራን ባለስቲክ ሚሳይሎችን ለመምታት ከ10 እስከ 15 የሚደርሱ የእስራኤል የመጥለፊያ ሚሳይሎችን ማስወንጨፍ ያስፈልጋል። እያንዳንዱ የእስራኤል የመጥለፊያ ሚሳይል ቢያንስ 12 ሚሊዮን ዶላር ያወጣል። ለተቃራኒው ደግሞ የኢራን እጅግ ዘመናዊ የሆነው ፈታህ አንድ የተባለው ሚሳይል እንኳን ለማምረት የሚያስ ወጣው ወጪ 200 ሺ ዶላር ብቻ መሆኑን የኢራን አብዮታዊ ጦር ገልጿል። ይህንን በምሳሌ ስናስቀምጠው አንድ የፈታህ ሚሳይልን ለመጥለፍ እስራኤል 12 የመጥለፊያ ሚሳይሎችን ብትጠቀም፣ እስራኤል አንድ የኢራን ሚሳይልን ለመጥለፍ 144 ሚሊዮን ዶላር ታወጣለች ማለት ነው። ኢራን ለዚሁ ሚሳኤል ያወጣችው ወጪ ግን 200 ሺህ ዶላር ብቻ ነው። ይህ የወጪ ሁኔታ በምንም መልኩ ለረጅም ጊዜ ሊቀጥል የማይችል ነው። ኢራን አሁን የጀመረችውን የጥቃት መጠን ሳታቋረጥ ከቀጠለች በሁለት ሳምንታት ጊዜ ውስጥ የእስራኤል የአየር ክልል የኢራን እጅግ ግዙፍና አውዳሚ ለሆኑ ሚሳይሎች የተጋለጠ ይሆናል። ይህ እንዳይሆን ብቸኛው አማራጭ ዩናይትድ ስቴትስ በቀጥታ በግጭቱ ውስጥ ጣልቃ ገብታ እስራኤልን መርዳት ብቻ እንደሆነ ትንታኔው ይጠቁማል። ለሶስት አስርተ ዓመታት በስልጣን ላይ በቆዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራውያን ከፍተኛ የመብት ጥሰት እንደሚደርስባቸው የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ራፖርተር አስታወቀ። በአፍሪካ ቀንድ ወደ 3.5 ሚሊዮን የሚጠጋ ህዝብ ያላት ኤርትራ በተለያዩ አካላት የአፍሪካ ሰሜን ኮሪያ በሚል ቅጽል ስም ትጠራለች። ለተከታታይ ዓመታት በዓለም ላይ ካሉ አገራት አንጻር በሰብአዊ መብቶች አያያዝ ዝቅተኛ ደረጃ ላይ እንደምትገኝ ተገልጿል። እንደ ሪፖርተርስ ዊዛውት ቦርደርስ መረጃ ኤርትራ በፕረስ ነጻነት ረገድ ከዓለም ሀገራት በመጨረሻ ተርታ ላይ ትገኛለች። የተባበሩት መንግስታት ድርጅት በ2022 ባወጣው የሰብአዊ ልማት ደረጃ ኤርትራም ከ183 ሀገራት መካከል 175ኛ ሆናለች። የኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ራፖርተር መሐመድ አብዱል ሰላም ሰኞ በጀኒባ በተካሄደው የመሪዎች ጉባኤ ላይ በኤርትራ የሚካሄዱትን የሰብአዊ መብት ጥሰቶች ስልታዊ ናቸው የተጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ብለዋል። በአንድ ፓርቲ ስር የምትመራው ኤርትራ ነጻነቷን ካገኘች ጊዜ አንስቶ አገሪቱን በፕሬዝዳንትነት የሚመሩት ፕሬዝዳንት ኢሳያስ አፈወርቂ ናቸው። ፕሬዝዳንቱ ተቃውሞን በኃይል በማፈን ተቃዋሚዎችን ያለ ፍርድ በማሰርና በአስፈሪ ሁኔታ ውስጥ ለብዙ አስርተ ዓመታት በማቆየት ይከስሳሉ የመንግስታቱ ድርጅት የኤርትራን ብሔራዊ አገልግሎት ስርዓት ኤርትራውያንን ለዕድሜ ልክ ውትድርና ወይም ለግዳጅ ስራ የሚዳርግ መሆኑን በመጥቀስ ከባርነት ጋር ያመሳስለዋል። ወደ ኤርትራ እንዳይገቡ የተከለከሉት ባቢከር ያለ ምንም ክስ ወይም ፍርድ ለአስርተ ዓመታት ታስረው ስላሉበት ሁኔታ ምንም ተሰምቶ የማያውቁ ሰዎች ስማችሁ መነገር ይቀጥላል ብለዋል። የተባበሩት መንግስታት የኤርትራ ተወካይ የሆኑት ሀብቶም ዘራይ ሪፖርቱን ግልጽነትና ሚዛናዊነት የጎደለው በማለት ተችተዋል። ኤርትራ ለዓመታት በሰብአዊ መብት አያያዟ በአውሮፓና በሌሎች ምዕራባውያን ሀገራት ስትተች ቆይታለች። ኤርትራ በተለይም ዓለም አቀፉ የመብት ድርጅቶች በሰብአዊ መብቶች ጥሰትና በግዳጅ የብሔራዊ ውትድርና አገልግሎት ምክንያት በተደጋጋሚ ወቀሳ ሲሰነዘርባት ቆይታለች። በኦሮሚያ ክልል ተፈናቅለው ወሎ የተጠለሉ ወገኖች ተረስተናል አሉ። ባለፉት አምስት ዓመታት ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል ደቡብ ወሎ ዞንና ሰሜን ወሎ የተጠለሉ ዜጎች ለከፋ ችግር መጋለጣቸውን ዶቸበሌ ዘግቧል። በሁለቱ ዞኖች በሚገኙ 15 የመጠለያ ጣቢያዎችና ማህበረሰቡ ጋር በግብረ ሰናይ ድርጅቶች በሚደረግላቸው ድጋፍ ኑሯቸውን የሚመሩ ከ65 ሺህ በላይ ተፈናቃዮች ይገኛሉ። ይሁን እንጂ ተፈናቃዮቹ ከጊዜ ወደ ጊዜ እየተዘነጉ መሆኑን ተከትሎ ለከፋ ሰብዓዊ ቀውስ መዳረጋቸውን ጠቁመዋል። በተለይም ባለፉት ሁለት ዓመታት የድጋፍ አቅርቦት በከፍተኛ ደረጃ መቀዛቀዝ የታየበት በመሆኑ ለረሃብ ተጋልጠናል ብለዋል። በመንግስት የሚሰጠን ትኩረት አናሳ ነው ያሉት ተፈናቃዮቹ ኑሯችንን በመጠለያ ጣቢያ ለማላቀቅ መፍትሄ ይሰጠን ሲሉ ጠይቀዋል። ለዚህም ደህንነታቸው በተሟላ ሁኔታ ተጠብቆ ሀብት ንብረት ወዳፈሩበት አካባቢ ተመልሰው እንዲሰሩ እንዲመቻችላቸው ተማጽነዋል። በ11 መጠለያ ጣቢያዎችና ከማህበረሰቡ ጋር የሚኖሩ ከ34 ሺህ በላይ የሀገር ውስጥ ተፈናቃዮች የያዘው የደቡብ ወሎ ዞ ሁለቱን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ችግሩ የከፋ መሆኑን አረጋግጧል። ከዚህ ቀደም ተፈናቃዮችን ለመደገፍና ወደ አካባቢያቸው የመመለስ ሙከራ የነበረ ቢሆንም አሁን ላይ ግን ምንም አይነት እንቅስቃሴ የለም ብሏል። የተለያዩ አካባቢዎች የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦት እንደተቋረጠባቸው በስፋት እየገለጹ ነው። በተለይም ከኦሮሚያ ክልል ተፈናቅለው በአማራ ክልል የተጠለሉ ተፈናቃዮች የከፋ ችግር እንደገጠማቸው በተደጋጋሚ ተዘግቧል። በመንግስት በኩል የሚወጡ ዘገባዎችና ሪፖርቶችን በማስተባበል የተቋረጠ እርዳታ ለመኖሩን እየተገለጸ ነው።